አሁን አሁን ወላጆች የሚያሳስባቸው ልጆቻቸውን ረጅም ሰዓታቸውን ስልክ ላይ ማጥፋታቸው ነው። ዛሬ ለዚህ መፍትሄ የሚሆን ቦታ ወስዳቸዋለሁ። መነሻ ይባላሉ። የተለያዩ ለህፃናት የሚያስተምሩ እና መጫወቻዎች በርካታ አማራጭ ነው ያላቸው። ስለዚህ እነሱ ጋር ቆይታ በማድረግ ያላቸውን መጫወቻ እና መማሪያ አማራጮች እና ዋጋቸውን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። ሪሰኒናይ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይ ማድረግ እንዳይበሳ ሳባችን ቆይ እንዴት ነሽ አለሽ እግዚአብሔር ይመስገን እንዴት ናችሁ እንግዲህ አሁን ክረምቱ እየመጣ ነው ወላጆች ልጆቻቸው በምን መልኩ እንዲያሳልፉ እንደሚፈልጉ አላቅም ግን ብዙ ጊዜ ቤት ስለሆነ የሚያሳልፉት መጫወቻ ያስፈልጋቸዋል ስለዚህ እናንተ ጋር ደግሞ በርካታ አማራጭ አለ ራስሽን ከማስታወቅ ጀምሪልኝና ዛሬ የት ነው የተገኘሁት ምን ምን ፕሮዳክቶች ሳሉ ብሌድ ሚሊዮን ይባላለው። የተገኘ ሹ መነሻዬ የሚባለው ሾፓችን ላይ ነው። መነሻዬ ማለት በተለያዩ ካተጎሪ ለልጆች በየእድሜያቸው የተዘጋጁ ነገሮችን የያዘ ነው ማለትም፣ በየክፍሉ እንደየ አይተማቸው የተለያዩ ነገሮች ይኖራሉ። አራት አይነት ክፍሎች አሉን። በየአራቱም የተለያዩ አይነት ካተጎሪ ይኖረናል ማለት ነው። ለምሳሌ አሁን ይሄኛው ክፍል ቡክ ኤንድ ሴፍቲ ናቸው። መጽሐፍ እነሱ ላይ ምን ምን ያገኛሉ እዚህ እዚኛው ሴክተር ላይ ልጆች ከልጅነት ጀምሮ ማንበብ መጽሐፍ የሚለማመዱበትን ሙሉ ፓኬጅ የያዘ መማሪያ አለን። ለምሳሌ አሁን መነሻ የሚባል ፉል ፓኬጅ መማሪያ መሆን የሚችል ለልጆች የተዘጋጀ አለ። ሙሉ ፓኬጁ እዚህ ጋር የምታያቸው ቴብል ላይ የተደረደሩት ናቸው። ከልጅነት ጀምሮ በቃል እነዚህ ሁሉ አንድ ፓኬጅ ናቸው። እነዚህ ሙሉ ቴብሉ ሳይሆን እነዚህ የምታያቸው ፊት ለፊት ላይ ያሉት ፓኬጆቹ ናቸው። ፓኬጅ ውስጥ ያሉት ለምሳሌ አሁን ይሄኛ በድምጽ የሚሰራ የድምፅ መማሪያ ነው። ማለትም ለማዳመጥ እና ከዛም ደግሞ ለመናገር የሚረዳቸው ለስፒች ለአፍ ለመፍታት የሚሆን ማለት ነው። በነካሹ ቁጥር ሳውንዶችን ያወጣልሻል። ዛን ደግሞ የራሱ የቻለ በተኖች አሉት ተጨማሪ። እነሱን ደግሞ በነካሽ ቁጥር ማስተማሪያ ጥያቄዎችን ምን ያህል ያስታውሳሉ የሚለውን የሚጠቀሙበት ማለት ነው። እዛም ቦት ሳይድ ነው የሚገባው፣ በፊት ለፊትም በጀርባም የሚገባ ነው። ዛን ደግሞ ሌሎች ተጨማሪ ካርዶች አሉት። ይሄ የአማርኛ ፊደላትን የያዘ ነው። ይሄኛው ደግሞ የእንግሊዝኛ ፊደላትን የያዘ ነው። እነዚኞቹ ደግሞ ፍሩቶች ናቸው። መነሻ የተዘጋጀው በሁለት ቋንቋ ነው ማለትም ነው በአማርኛና በእንግሊዘኛ ማለት ነው። እነዚኞቹ በተን ላይ የእንግሊዘኛ ሳውንድም አላቸው፣ ስትነኪያቸው የእንግሊዘኛውንም ያወራሉ፣ ስትቀይሩ ደግሞ በአማርኛ የሚቀጥላል ማለት ነው። እንዲሁም መዝሙርና ራሳቸውን የቻለ ጥያቄዎችም አሉት። የታብሌት አይነት ቅርጽ ነው ያለውና ታብሌት ኦልሬዲ ሁሉም ልጆች ለምደዋል። ታብሌት ከመስጠት ደግሞ በዚህ ሰዓት ይህንን በመስጠት እየተማሩም ልጆቹ ይህንን መጠቀም ይችላሉ ይመስለኛል። በጣም አሪፍ ነው። ሌላ ከዚህ ጋር አንድ ላይ ፓኬጅ ውስጥ የሚካተቱት ለምሳሌ እንደነዚህ አይነት ኤሌክትሮኒክስ ቦርድ አለ። ቦርዱ የራሳ የሆነ መጽሐፍ ያለው ይጽፋል፣ ፕሬስ ስታደርጊው መጥፋት የሚችል በቀላሉ የሚጠቀሙበት የትኛውን ቦታ ላይ ይዘውት መሄድ የሚችሉት ኤሌክትሮኒክስ ቦርድ አለው። አይሰበርም፣ መቼስ በቀላሉ የሚሰበር ነገር አይደለም ማለት ተደጋጋሚ ቢወርቅ እንኳን ቶሎ የሚሰበር አይደለም። በጣም ጥሩ። ሌላ ፓኬጅ ላይ ምን ፓኬጁ ላይ ተጨማሪ ደግሞ እንደነዚህ አይነት ካርዶች አሉት። ካርዶቹ ሰዓት ማስተማሪያ ናቸው። ለምሳሌ ቁጥር እዚህ ጋር ትቆጥሪላቸው እና ታስቀምጫለሽ። ያስቀምጥሽላቸውን ቁጥር ቆጥረው እዚህ ጋር ይጽፋሉ ወይ ደግሞ ትጽፊላቸዋለሽ እነሱ ደግሞ ይቆጥራሉ ማለት ነው ኢዚሊ የቆ ሰዓትን መማሪያ እንዲሆን ተብሎ የተዘጋጀ ነው። ከዚህ ጋር አብሮ ደግሞ ተጨማሪ እንዲሆን ዋይት ቦርድ እና ብላክ ቦርድ አንድ ላይ የያዘ ፓኬጅም አለው ጽሑፍ ላይ ፕራክቲስ እንዲያደርጉበት ማለት ነው። መጥፋት ይችላል የራሱ የሆነ ቾክ ዳስተርና ማርከሮች አሉት ከዚህ ጋር አብሮ አንድ ላይ ነው። አሁ ቾክና ዳስተሮች አሉት። ተጨማሪ ደግሞ መለማመጃ እንዲሆናቸው ስዕሉ ላያቸው ላ የታተመ ፊደል የታተመባቸው ቀለም የሚቀቡ። ወረቀቶችም ውስጡ ላይ በፓኬጅ መልክ አሉ ማለት ነው። ከዚህ ጋር ግን አስራ አንድ መጽሐፍቶች አሉት ዋተር ሪዚስት ዋተር ሪዚስት የሚያደርጉ በእድሜ እየተከፈሉ አስራ አንድ አይነት መጽሐፍቶች አሉት ማለት መጽሐፍ ነው። ከፓኬጅ ጋር የሚሰጠው አስራ አንዱ አንድ ላይ ነው አስራ አንዱም አንድ ላይ ነው የሚሰጠው። እድሜ የሚጀምረው ከሁለት አመት ነው። ከሁለት አመት ጀምሮ ከፍ እያሉ ወደ ላይ እስኪሄዱ ድረስ የሚጠቀሙበት ነው። እነዚህ መጽሐፎች እነሱን መጽሐፎች እዛ ዋተር ሪዚስት ያደርጋሉ። ለምሳሌ አሁን ይሄኛው ፓተርኖች ናቸው ያሉት። የመጀመሪያ ልጅ ከመጽሐፉ በፊት መጀመሪያ የሚጠቀመው መሸክቸክን ነው። ያንን ኮንሰብት መጠቀም ዶቶችን በመገጣጠም መስመራቶችን እየሰራ ለጽሑፍ እጁን ያፍታታል ማለት ነው። ይሄኛው ፓኬጅ ዋናው ፐርፐዙ ማዳመጥ፣ መጽሐፍ፣ መናገር ላይ እንዲሁም ደግሞ ማንበብ ላይ ያተኮረ ነው። ያንን በሙሉ አንድ ላይ በፓኬጅ መልክ ማለት ነው። ስለዚህ ለመጽሐፍ የሚረዳቸው የመጀመሪያ ሜትዶችን ስቴፕ ባይ ስቴፕ የሚማሩበት ነው ይሄኛው መጽሐፍ። ይሄንን ልክ እንደጨረሱ መጨረሻ ላይ የራሱ የሆነ በፈተና መልክ የሚቀመጡት ይኖራሉ ማለት ነው። አ መጨረሻ ፓርቶቹ ላይ ፊቶች ምናምን ነው የሚሰሩት ዶቶቹን በመገጣጠም ዘንድ ይህን እንደ ኤግዛም ይወስዱታል ማለት ነው ዛን ከፍ ያለ ሲመጣ ወደ ትምህርቱ ስንገባ ኤቢሲዲዎች አሉት መጀመሪያ ፈልጉ ማግኘት የሚባል ነገር አለው ኤቢሲዲዎቹ ለምሳሌ ፊደል ኤፍን ፈልግ ብትይው ከዚህ ውስጥ ኤፍን ማክበብ ገ ይኖርበታል ዛን ቀጣይ ደግሞ ኤ ፓተርን አላት የራሷ ኤን ፓተርናን መስራት ማለት ነው። ግን ይሄኛውን ብቻ ሳይሆን መጀመሪያ ፋሎሎ ማግኘትም ይጠበቅበታል። በትልልቁ የተለያየ ቦታ ላይ ኤ ስላለች ማለት ነው። ይሄንን ቀስ ተራ በተራ እያንዳንዱ ፊደል ሰርቶ ሲጨርስ መጨረሻ ላይ ኤቢሲዲ በአብ ክድም አንድ ላይ ሆኖ ከጀርባ በፈተና መልክ ይቀመጣል ማለት ነው። በጣም አሪፍ እንግዲህ ከፍ እያሉም ሲሄዱ እየተማሩበት እያደገ እያደገ ነው የሚሄደው የትምህርቱ ደረጃ ይመስለኛል። ስለዚህ መጽሐፉን ጨምሮ ሰዓቱ እዚህ ጋር ዋይት እና ብላክ ቦርድ ያልሽኝ እና እዚህ ጋር ደግሞ እዛው ላይ ጽፈው ማጥፋት የሚችሉት እንደገና ደግሞ እዚህ ላይ በድምፅ መማር የሚችሉት የራሱ የሆነ መጻፊያ እንዲሁም ደግሞ ላጲስ ያለው ነው ፓኬጁ ሴቱ ሙሉ ፓኬጁ እንደዛ ነው ይሄኛው ግን የአማርኛም የእንግሊዝኛም ፊደላቶች አሉት ተጨማሪ ቀለማት ቅርጽ ቤተሰብ አባላት ሁሉንም አንድ ላይ የያዘ ነው አጠቃላይ ዋጋው አስራ ሁለት ሺህ ነው። አስራ ሁለት ሺህ ነው። ይህንን ለሚገዛ ለወላጅ ደግሞ በየማሙ የተዘጋጀ መጽሐፍ በሽልማት መልክም እናበረክታለን። በጣም ቆንጆ ፓኬጇ ትመስላለች። ይችኛዋ ናት ፓኬጇ። ይህንን ይመስላል ውስጡ ላይ ያለው እዚህ ጋር በጣም ብዙ አይነት አማራጭ ነው የሚታየኝ። ከፊት ለፊቴም ደግሞ የመጽሐፍት አሉ ለህፃናት የሚሆኑ ይመስለኛል አይደለ? እዚህ ጋር ያለውን ጨረስን። ወደ ቀጣዮቹ መጫወቻዎች እንሂድ ወይስ? እሺ፣ ሰው እዚህ ጋር የሚታየኝ እንደኔ ለዴኬር ነው ወይስ ለመኖሪያ ቤት የሚጠቀሟቸው እነዚቹ? የዚህኛው ክፍል ያሉት አብዛኞቹ እቃዎች ለዴኬር የመጡ ናቸው እና ደግሞ አክቲቪቲዎችንም የያዙ ጭምር ናቸው። ከዚህ እዚህ ውስጥ ልጆቻቸውን አስቀምጠው በመኖሪያ ቤቱ፣ ሰፋ ያለ መኖሪያ ቤት ላላቸው ሰዎች ፐዝሎች እየገጣጠሙ ልጆቻቸው በቃ እንጂ የሚያደርጉበት ታይም ይመስለኛል። በዛ ላይ ደግሞ ወዲህ ወዲህ እንዳይሉ አንድ ቦታ ሰብሰብ ያደርጋቸዋል። አሁን እቺን የፈለገ ሰው ምን ያህል ነው ዋጋው? ይሄኛውን ለሚፈልግ ሰው ሰባ አምስት ሺህ ነው። ሰባ አምስት ሺህ ማለት ዥዋዥዌውን ከነጋርደኑ ነው፣ ውስጥ ላይ ያለውን አያካትትም። ውስጥ ላይ ያሉት ብሎክሶቹ ለብቻቸው ናቸው፣ ለብቻ ይሸጣሉ። ለብቻ የሚሸጡ ስለዚህ፣ ከዘል ከፈለገ ሰው እንደዚህ የሚገጣጠቡት ለብቻ መውሰድ ይችላል። እንደየፒሳቸው ይለያያሉ። ዝቅ ሲል ከስንት ፒስ ጀምሯል? ይሄ አርባ ፒስ ነው። አርባ ፒሱ አስራ አምስት ሺ ነው። በዚህ ሳይዝ ያሉት ማለት ነው፣ ተለቅ ተለቅ ያሉት። አነስ አነስ ያለም ደግሞ በጣም ህጻናት ለሆኑ ልጆች ይሆናል አይደል? ይኖራል። እነዚህ ደግሞ አሁን እንደው በውጭ ሀገር ነው እንጂ የተለመዱት እኛ ሀገር አልተለመዱም እንጂ ማታ ላይ ልጆች ስብስብ ብለው የሚያሳልፉባቸው ናቸው። በበርካታ አይነት ዲዛይን ነው የሚታየኝ። ከስንት ብር እስከ ስንት ብር እነሱ ማግኘት ይችላሉ? ቴንቶቹ ሀያ አምስት ሺህ ነው ዋጋቸው። እኩል ነው የሁለቱም ዋጋ እኩል ነው። ሀያ አምስት ሺህ ብር ናቸው ቴንቶቹ። በጣም እዚህ ጋር ደግሞ ግድግዳ ላይ የሚገጠም ይታየኛል። በተለይ ደግሞ ትምህርት ቤት ውስጥ ደይ ኬር፣ እንደዛ እንደዛ አይነት ቦታ ላይ ልጆች በደንብ ሳይሰለቻቸው እንጂ የሚያደረጉበት የእረፍት ሰዓታቸውን እየተዝናኑ የሚያሳልፉበት ይመስሉኛል። እዚህ ጋር ያሉት በተለይ በጣም ለህፃናት በደንብ አይምሮ ያዝ የሚያደርግ አይነት ነው። ትክክል ነሽ። ከስንት ብር እስከ ስንት ብር በነዚህኛው ሲሆን ሲሆን 38 ሺህ ብር ናቸው። ከጥግ እስከ ጥግ ማለት ነው። በዚህኛው ሲሆን ደግሞ 45 ሺህ ብር ናቸው። አይ ሙሉ ሙሉ የትሬን እንትን ያለውን ሙሉ በነዚኞቹ ሲሆን 38 ሺህ ናቸው። በፈለጉት አማራጭ ማግኘት ይችላሉ። እንደነዚህ አይነት ደግሞ አክቲቪቲ እንትኖች አሉ። ድምፅ ያወጣሉ፣ ድምፅ ያወጣሉ። እንደነዚህ የራሳቸው መምቻ ያላቸው ቴሌፎኖች ምናምን ጭምርም ያሉ ማለት ነው። የተለያየ አክቲቪቲዎች አሉት። በአንድ ሳይድ ብቻ ብዙ አይነት አክቲቪቲዎችን የያዘ ነው፣ እያዞሩ የአባከስ ኮንሰፕትንም ጨምሮ ሁሉንም አንድ ላይ የያዘ ማለት ነው። ቁጥሮች አሉት፣ ሰዓቶች አሉት፣ አባከስ አለው፣ ታይመር አለው፣ የተለያዩ አክቲቪቲዎችን አንድ ላይ የያዘ ነው። ቁልፍ የተለያዩ አይነት የቁልፍ አይነቶችን በቀላሉ እንዴት መፍታት መቆለፍ እንደሚችሉ፣ ስልክም አለው ብዙ አይነት አክቲቪቲ የያዘ ነው ይሄኛው። የዚህ ዘመን ልጆች ይሄኛውን ስልክ ደም በደብ የሚያውቁት ቆንጆ ነው። በመጫወቻ እንደ ማስታወሻ ሰው ዋጋቸው፣ እነዚህ ከስንት እስከ ስንት ነው? እዚህ ጋር የሚታዩ ይሄኛው ከሀያ ሺህ ብር ጀምሮ አሉ ከፍ እያለ ወደ ላይ ይሄዳል። ሶ ከፊት ለፊትም ደግሞ ሌሎች በርካታ አማራጮች አሉ። በተለይ አነሳነ ስላሉ ህጻናት የሚማሩበት በጣም ብዙ አይነት ነው ያለው። እንዳዎችን ግን ባናልፋት እሷ እችትና እዚህ ጋር አለችልሽ። እቺ አክቲቪቲ ባግ ፈኒ ባግ ብለን ነው እኛ ስም ያወጣንላት፣ ፈኒ ባግ ትባላለች። ብዙ አይነት አክቲቪቲዎችን አዚ ለያዘች ናት። ለምሳሌ አሁን የተለያዩ አይነት ቁልፎችን እንዴት መፍታትና ማሰር እንዳለባቸው ፕራክቲስ የሚያደርጉባት ነው። በዚህ ጋር ደግሞ ጫማቸው እንዴት ማሰር እንዳለባቸው ፕራክቲስ ያደርጉበታል። እዚህ ጋር ጊሮች አሉት፣ እዚህ ጋር ቁልፎች አሉት። ከዘን ደግሞ እነዚህኞቹ ነጥለሻቸው ኤቢሲዲን ተራ በተራ እያጣበቁ ፊደሎችን የሚማሩበት ማለት ነው። ቀላል ነገር አይደለችም። በዚህኛው ሳይድ ደግሞ ቁጥሮች አሏት፣ እዚኛው ጋር ሼፖች አሏት። እዛ እዚህ ጋር ከለሮች አሉ፣ እዚህ ጋር ደግሞ ዌዘሮች አሉ ማለት ነው። በዚኛው ሳይድ አኒማል ሳለው፣ እዚህ ጋር ደግሞ ተጨማሪ ሌሎች አይነት አክቲቪቲዎች አሉት ማለት ነው። ይሄኛው በግ በሁለት አይነት አለ፣ በዚህኛውና ለወንድም ለሴት ማለት ነው። እንደ ከለር አማራጭ አለ በጣም ቆንጆ። ምክንያቱም ሁሉን ነገር በልጅነታቸው ለምደው ቀጥታ ወደ ትምህርት ቤት ሲገቡ ራሳቸው ጫማቸውን የሚያስሩበት፣ ቦርሳቸውን የሚከፍቱበት እንዲሁም ደግሞ እዛ የሚማሩትን ትምህርት ቀድሞ የሚያውቁበት ነው። የተለጠፈው ዋጋ ብር ብር ይላል። ከፍል ከፊት ለፊታችን እንግዲህ ለዴኬር የሚሆኑ በጣም ያላየናቸው ቅድም አንድ ብቻ ነው ያለው። አነስ ያለም ከፍ ያለም በርካታ አማራጭ ነው ያለው። እዚህ ጋርም ጊዜ አይበቃንም እንጂ በጣም ብዙ አይነት ነው ያለው። በተለይ እንዳልኩት ለዴኬሮች እነሱ ጋር የሚውሉትን ህጻናት በጣም ረጅም ጊዜ ጭንቅላታቸውን ያዝ አርጎ የሚያውል ነው እና ከፊት ለፊታችን ደግሞ የሆነ ሚውዚካል ነገር በልጅነታቸው ጀምሮ የሚወዱ ልጆች ካሉ እነሱን አማራጭ በርካታ ይታየኛል። ወደዛ እንሂድና እሱን እናሳይ። ሙሉ ባንድ ነው የሚታየ። ጊታሩም አለ፣ እንደዚሁም ደግሞ ፒያኖም አለ። በጣም ብዙ አይነት ነው ያለው። እዚህኛው ክፍል አብዛኛው ነገሮቹ ሚውዚካል ላይ ያተኩራል። እና ደግሞ ከዜሮ አመት ለሚጀምሩ ህፃናቶች የተለያዩ አይነት አክቲቪቲዎችን የሚገኝበትም ክፍል ነው። ሚዚካል ነገሮች እንደዚህ እንደምታያቸው ድራሞች አሉ። ድራም እና ኪቦርድ አንድ ላይ የያዙ ፓኬጆች በፓኬጅ ያሉ ማለት ነው። ኪቦርድም ድራምም አለው። በባት ነው የሚሰራት፣ አስገብተሽ ሳውንዶችን እየቀያየሩ የተለያዩ ሳውንዶች አሉት። በዛይለፎን አለው፣ ሳክስፎን አለው። ሳውንዶችን በመቀያየር ሚዚካል የሆኑ ነገሮችን ፕራክቲስ የሚያደርጉበት ነው። እዚህ ጋ ደግሞ ጊታሮችም አሉ። ጊታሮችም ትክክለኛ ጊታርም እዚህ ጋር ድምፅ ያወጣል። ድምፅ ያወጣል። ዋው እንደ ማጃውያ ዲሙንም ነው ከፈለግሽ አላቸው። በማት መልክም ለሚፈልግ ማት ሆኖ በእግር እየተረገጡ ሳውንድ የሚያወጡ እዚህ ጋ የሚታዩ እንደነዚህ አይነት ማት፣ ምንጣፍ ሆኖ ሳውንድ የሚያወጡ አሉ። ኤቢሲዲም ሳውንድም እየቀያየሩ በቁጥር መልክም ኪቦርድም። ልጆች እዚህ ላይ በቃ ደንብ ነው የሚቦርቁበት፣ ድምጽ እያወጣላቸው፣ ጭራሽ በጣም ነው ደስ የሚላቸው። እዚች ጋር ስምትታይኝ ይችኛዋ ድራም ናት። ቁጭ ብለው የራሷ የሆነ መምቻ አላት። መምቻውን በመጠቀም ነው ድምጽ የሚያወጡት። ከዛም ደግሞ ኦን ሲያደረጉት ደግሞ እዚህ ጋር አጋዥ የራሱ የሆነ ሳውንድ ማውጫም ኪቦርድ አለው። ችኛዋም አለች። ፒያኖም ደግሞ ከአነስ ካለ ጀምሮ ከፍ እስካለ ድረስ ከልጅነታቸው ጀምሮ፣ ቅድም እንዳልኩት ኢንተረስት ካላቸው ሚዚክ ላይ በደንብ እዚህ ጋር መለማመጃ ይታየኛል። ከፊትለፊታችን የተለያዩ መጫወቻዎች ለትልልቅ ሰው ራሱ ቢሮ ላይ ቁጭ የምናደርጋቸው አይነት የተለያዩ አሻንጉሊት መሰል እቃዎች አሉ እዚህ ክፍል ላይ እነዚህ እነዚህ ማግኘት ይችላሉ። ከፊት ለፊታችን ደግሞ ለወንድ ህፃናት በተለይ መኪና በጣም ነፍሳቸው ነው እና እዛ ጋ የተለያዩ አማራጮች ስላሉ እነሱም በተወሰነ እናሳይ። ከዚህ ከፊት ለፊት የሚታይኝ ደግሞ ቅድም እንዳለው በተለይ ለህፃናት መጫወቻ ቦታዎች በጣም ተመራጭ የሆኑ ትልልቅ መጫወቻ እንዲሁም ደግሞ አነስ አነስ ያሉ አማራጭ አሉ። ይሄኛው ግን ሳይዙ፣ ምን ያህል ነው? ምን ያህል ልጆችን በአንዴ ማጫወት ይችላል? ጥንካሬ ውስጥ የሚለውን በተወሰነ እና ጥንካሬው በደንብ ጠንካራ የሆነ ነው። አምስት ስድስት ልጆችን በአንዴ መያዝ ይችላል። ውስጥ ላይ አምስት ስድስት የሚሆኑ ልጆችን መያዝ የሚችል ማለትም እስከ መቶ ሀምሳ ኪሎ ድረስ መሸከም ይችላል። በጣም አሪፍ በጣም ከፍ ያለ ነው። በደንብ ደግሞ ልጆች እዚህ ላይ መዝለል እንደሚወዱት ምንም ያዝናናቸው ነገር ያለ አይመስለኝም። ዋጋው ዋጋው መቶ አነስ ያለ ሳይዝም አለው። ከዚህም ያነሰ ሲልም ነው አነስ ያለችው ሳይዝ አለች። በፊት ለፊት ላይ ያለችው እሷ ስንት ናት? እሷ አርባ ሺህ ብር ናት ሁለት እንድላለች። እዚህ ጋር ደግሞ የሚታዩኝስ ምንድን ናቸው? እነዚህኞቹ እስላይ የሚባሉ ጭቃዎች ናቸው። ልጆች አውጥተው እንደፈለጉ ስትሬች እያደረጉ የሚጫወቱባቸው ጄሊ አይነት ቴክስቸር ያላቸው ማለት ነው። ኦኬ አሁን ቀጥታ፣ አይ በጣም ቆንጆ ነው፣ በቃ ይሄ ቤት ውስጥ በደንብ ደግሞ ኢንጆይ የሚያደረጉበት በዛ ላይ የሆነ ነገር መንካትን መጨበጥን የሚለማመዱበት ይሆናልና አሪፍ ይመስለኛል። ሰው እነዚህ ዋጋቸው ከስንት እስከ ስንት ናቸው? እነዚህኞቹ ስድስት መቶ ብር ነው ዋጋቸው። የሁሉም ዋጋ አንድ ነው። ተመሳሳይ ነው። የፈለጉት መውሰድ ይችላሉ። እነዚህም ተመሳሳይ ተመሳሳይ ነው የሚሆነው የቦትል ልዩነት ነው እንጂ የሚኖራቸው ተመሳሳይ ነው የሚሆነው። እዚኛው ክፍል አብዛኛውን ነገር ፎከስ እንደሚያደርገው ብሎክስና ሮቦቲክስ አይነት ነገሮች ናቸው። ማለትም ሪሞት ኮንትሮል ሆነው መኪና ሪሞት ኮንትሮል ሆነው ሮቦትም የሆኑና ራሳቸው ደግሞ ሞተር ስኪላቸውን ለማዳበር እየገጣጠሙ ሮቦቶች፣ መኪኖች እንዲሁም ቤቶች የተለያዩ ዲዛይን የሚሰሩባቸው ማለት ነው ሰው ምን አለ በጣም ብዙ ልጆች የሚመርጡት እንዳልሽኝ ሮቦት ነገር ሆኖ በሪሞት መቆጣጠር የሚችሉት ነገር። ምን አለ ሮቦት ነገር ሆኖ በሪሞት የሚቆጣጠራቸው በእንደ እነዚህ አይነት ነገሮች አሉ። ፕሮግራም መደረግ የሚችሉ የራሳቸው የሆነ ሪሞት ኮንትሮል ያላቸው እንደፈለጉ አክሰሱን መጠቀም የሚችሉ በቻርጀር የሚሰሩ ማለት ነው። ቻርጀ ብል ናቸው። በባትሪ ሳይሆን በቻርጀር ነው የሚንቀሳቀሱት። በጣም የሱ ዋጋው ምን ያህል ነው? የዚህኛው ዋጋ አራት ሺ አምስት መቶ ሰው ቅድም እንዳልሽኝ አነሳነስ ያሉት ያሉ ትንሽ የሚገጣጠሙ ከፈለጉ እነዚህ አሉ እነዚህ መገጣጠም ይችላሉ። የእነዚህ ዋጋ ምን ያለ? እሱ አንድ ሺህ ሁለት መቶ ብር ነው የሚገጣጠሙ በእነዚህኞቹም አሉ። ይሄኛው ለምሳሌ ሮቦት ነው። አስር አይነት ሮቦቶችን መስራት ይችላል። ከተለመዱት ገበያ ላይ ካሉት ብሎክሶች ለየት ያሉ ብሎክሶች ናቸው። ከዛ ላይ ሰብሰብ አድርጎ መያዣ አለ፣ የራሱ የሆነ ማስቀመጫ ጃር አለው ተጨማሪ ደግሞ ለየት ያሉ ናቸው። ብሎክሱ አይነቶቹ የሚገጣጠሙት ከዛን ሮቦት ነው የሚሰሩት፣ አስር አይነት ሮቦቶችን ማለት ነው። ማንዋሉን በመጠቀም አስር አይነት እየነቀሉ የተለያዩ አይነት ሮቦቶችን አስር አይነት ማውጣት ይችላሉ። በጣም ቶሎ የሚሰለቹት ነገር አይሆንም ማለት ነው። አንድ መጫወቻ በጣም ቶሎ ነው የሚሰለቹት። ስለዚህ በጣም ብዙ አማራጭ ካለው ለረጅም ጊዜ የሚጫወቱበት አይነት ይሆናል። ከዛ ደግሞ የፈጠራ ችሎታቸው ሀይ የሆኑ ልጆች ከሆኑ ደግሞ ተጨማሪ ከዚህ በላይ የራሳቸውን ፈጠራ በመታገዝ የተለያዩ ነገሮችን መስራት ይችላሉ ማለት ነው። በጣም ቆንጆ የዚኛው ዋጋ አራት ሺህ አምስት መቶ ብር። በዛ ጋ ደግሞ የሚታዩ የተለያዩ ሞተሮች መኪናዎች አሉ ለህፃናት የሚሆኑ እነሱ ደግሞ በጣም ልጆች የሚወዷቸው ነገር ይመስለኛል። ወደ እነሱን ሄድና እነሱን እናሳል እዚህ ጋ ከምትታየኝ ጀምር ይችኛዋ ሞተር ናት። ሞተሯ ፊክሽን ናት። በእጃቸው እየገፏት የሚጫወቱባት ናት። ዋናው ኮንሰፕቷ ግን መንቀሳቀስ መቻላቸው ነው። ሮቦቲክስ ነገር ሲሆኑ አብዛኛውን ጊዜ ቁጭ ብሎ አንድ ቦታ ላይ ማንቀሳቀሳቸው ነው። ተከትለዋ አይሄዱም። ይሄ ግን ራሳቸው ስለሚያንቀሳቅሷት ትንቀሳቀስ ናት ማለት ነው። የዚችኛዋ ዋጋ ሁለት ሺ ብር። ገና ከዚህ እድሜያቸው ጀምሮ እንግዲህ ሌክዠሪ ሌክዠሪ መኪና ነው እዚጋ የሚታየው ዲዛይን። ከዚችኛዋን ጀምር። እቺስ ትንቀሳቀሳለች ወይስ ይችም ትንቀሳቀሳለች። ሪሞት ኮንትሮል ናት። ሪሞቷን በመታገዝ ነው የምትንቀሳቀሰው። ሌግዣሪ የሆነ ሉክ ያላት ማለት ነው። በኤም ደብሊው ናት ይችኛዋም አለች። በእንደነዚህ አይነት ቴክስቸር የተለያዩ ጂፕ፣ ማርቼዲስ የተለያዩ አይነት አነስ ባለ ደግሞ እንደነ ላምበርጊኒ የተለያዩ አይነት የመኪና አይነቶች አሉ። ሪሞት ኮንትሮል የሆኑ ልጆች ብዙ ጊዜ የሚመርጧቸው ማለት ነው። መልካም እንግዲህ ልጆች፣ ወላጆች ልጆቻቸውን ከልጅነታቸው ጀምሮ ቅንጦትን ማለማመድ ከፈለጉ እነዚህን መኪናዎች መግዛት ነው። ዋጋቸው እስከ ስንት እስከ ስንት ነው ዋጋቸው ከሁለት ሺህ ሰምንት መቶ ብር ጀምሮ እስከ ሰባት ሺህ ብር ድረስ አሉ። ከዚህ ያላየነው ሌላ አንድ ክፍል አለ ይመስለኛል ዳችኝ የተለያየ ክፍል ስለሆነ የተከፋፈለው እሱን እኔና እናጠቃላለን። እሺ እዛ ስንሄድ ምንድነው የምናገኘው? እዛኛው ክፍል ላይ የምናገኛቸው አብዛኞቹ ነገሮች ኤክስፐሪመንት የሚሰራባቸው እና ትምህርታዊ ነገር ላይ የሚያተኩሩ ናቸው። ማለትም መነሻዬ ብዙ ጊዜ የሚታወቀው ትምህርታዊ የሆኑ ነገሮችን ወደ ገበያ ላይ ወደ ልጆች በማምጣት ነው። እዚኛው ላይ ደግሞ ፎከስድ አድርጎ እድሜያቸው ከፍ ላሉ ልጆች የተለያዩ የሆኑ አክቲቪቲ የሆኑ መማሪያ የሆኑ ኤክስፐሪመንት የሚሰራባቸው የተለያዩ እቃዎች ይገኛሉ ማለት ነው። ከፊት ለፊት የሚታየኝ የሆነ ሳይንቲፊክ የሆነ ነገር መስራት ለሚወድ ህጻናት ይመስለኛል የሚሆነው እስ ከሱን ጀምር። እነዚህኞቹ ስለ ሂዩማን ቦዲ የተለያዩ አይነት ማለትም ተከፋፍለው ማለት ነው አይነ ለብቻ፣ ጆሮ ለብቻ፣ ሄድ ለብቻ፣ ኩላሊት ለየብቻ፣ ሁሉም ለየብቻ ስፔር ፓርቶቹ ሁሉም ለየብቻ እየገጣጠሙ ኤክስፐሪመንት የሚሰሩበት ማለት ነው። ዲቴል ስለ እያንዳንዱ ሴል የሚገልጽ ማኗል አላቸው። ማኗሉን በመጠቀም እየገጠሙ በዛውም ደግሞ ስራቸው ምን ምን እንደሆነ እየተማሩ የሚሄዱበት ማለት ነው። ሙሉ የሰውነት ኦርጋን ማለት ነው። ሙሉ የሰውነት ኦርጋን ነው ለሚፈልግ በሀፍቶ እርሶ አለ ለየብቻ ላይ የሚፈልግ ደግሞ አብሶ። ለትምህርት ቤት የሜዲካል ነገሮች ትምህርት ቤቶች፣ እንዲሁም ደግሞ ዶክተሮች እንደ ሳምፕል ቢያስቀምጧቸው፣ ከተጨማሪ ደግሞ ትምህርት ቤቶች ለላይብረሪ ላብራቶሪ ክፍል ላይ ኤክስፐሪመንት ሊሰሩባቸው የሚችሉባቸው። ዋጋቸው ከስንት እስከ ስንት ናቸው? እነዚህ ዋጋቸው እነዚህ ከሶስት ሺህ ጀምሮ እስከ ሶስት ሺህ አምስት መቶ ድረስ አሉ። ሌላስ? በጣም አሁን ላይ ወላጆች ለልጆቻቸው የሚገዙት የሚፈልጉት እዚህ ጋር ካሉት የትኛውን ነው? አብዛኛውን ጊዜ ኤክስፐሪመንት የሚሰራባቸውን ነገሮች ይወዳሉ። ለምሳሌ እንደነዚህ አይነት አርክቴክቸራል ብሎክስ አለ ሀያ ስድስት አይነት ሞዴል የሚሰራባቸው ሶስት መቶ ስምንት ፒስ የሆኑ ማለት ነው። አርክቴክቸራል የሆኑ ነገሮችን በሙሉ አንድ ላይ የያዙ ናቸው። የተለያዩ አይነት ሞዴሎችን በመስራት ይሄ አርክቴክቸር የሚለውን ኮንሰፕቱን ከስር ጀምረው የሚይዙበት ማለት ነው። ሰው እንደዚህ መገጣጠም ይችላሉ። ፓሪስ የፈለጉትን ነገር እዚህ ጋር እንደሚታየኝ መገጣጠም ይችላሉ ይችላሉ። ግን አባትዬዋ፣ እናትዬዋ አርክቴክቶ ነው። ወላጆች ልጅ የኔ ሙያ ነው የሚተካኝ ካሉ ይህንን ገዝተው ከልጅነት ጀምሮ ማለማመድ ነው። ዋጋቸው እስኪ እነዚህ ከስ ጀምሮ ዋጋ ይሄኛው አራት ሺህ ስምንት መቶ ብር ነው። እንግዲህ በጣም ብዙ አማራጭ ነው ያለው። እንዳልኩትም ለማዳረስ ትንሽ ይከብዳል። እዚሽ ከምትታየኝ ፖፖና ፖፖና ታ እቺኛ ፖፖ ናት። ተነጣጥላ መታጠብ የምትችል ማለት ነው። ማለትም በዚህኛው ለብቻ ተነጥላ መውጣት ትችላለች። ኤክስትራ ደግሞ እንደዚህኛውም ተነጥላ መውጣት ትችላለች። እንዲህ ስትነጥያት ሲንክ ላይ መቀመጥ የምትችል ናት ማለት ነው። ለልጆች በጣም ምቹና ለስላሳ ናት። እቅፍ አድርጎ መያዝ እና ማስቀመጥ የሚችል ማለት ነው። ይሄኛው አምስት ሺህ ብር ነው። በጣም ቆንጆ ልጅ ጋር መቀመጫ አናት የምትረብሻቸው እሱስ የማይረብሽ አይነት ማቴሪያል ነው። ማይረብ ከማይረብሽ ማቴሪያል ለምቾት ተብሎ የተሰራ ለልጆች ተብሎ የተሰራ በጣም ጥሩ። የዚህ ዋጋው ምን ያህል? የዚህኛው 5000 ነው ማለት ነው። በጣም ጥሩ እንግዲህ፣ እንዳልኩት በጣም ብዙ አይነት መጫወቻዎች እንደዚሁም ደግሞ ለልጆች መማሪያዎች ነው ያሉት። ሁሉንም ማድረስ አድርስ ሰዓት አይበቃንም፣ በተቻለን ግን አድርሰናል። ስለዚህ እነዚህ የሚያየናቸውን የህፃናት መጫወቻና መማሪያዎች የሚፈልጉ ተመልካቾቼ የት ያገኟቸዋል? አድራሻችን አስቀምጭሉ። አድራሻችን ጉርድሾላ ሆሊ ሲቲ ሴንተር ሶስተኛ ፎቅ ላይ እንገኛለን። በተጨማሪ ደግሞ ፒያሳ ካቴድራል ትምህርት ቤት ፊትለፊት ካንትሪ ታወር ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። ከዚህ በቀረባቸው አድራሻ ብቅ ብለው እቃዎችን መግዛት ይችላሉ። ግን ባሉበት ሆነው መቼስ በተለይ እናቶች እንደ ልብ መንቀሳቀስ አይመችም እና አሁን ላይ ማዘዝ የሚፈልጉ ካሉ ዲሊቨሪ አለ ዲሊቨሪ አለ ነው በ0930 32 33 34 ቢደውሉ የሚፈልጉትን እቃ በየቦታው እናደርሳለን። በጣም ቆንጆ እንግዲህ እኔም ያየናቸውን ሁሉንም እቃዎች ያላየናቸውን በጣም ብዙ አሉ መተው በአካል ቢያዩ በጣም ደስ ይለኛል፣ እና ከመረጡ ደግሞ ከነዚህ መሀል እንዲገዙ ልጆቻቸውን ማጫወቻ እነሱም ወላጆችን ማረፊያ ነው። ልጅ ርፍ ብሎ ሲጫወት ወላጅ የሚያርፍበት ስለሆነ ልጆቻቸውን ማጫወቻ እነሱም ርፍ የሚሉበት ነው። ስለዚህ ወደ መነሻዬ፣ ብቅ ብለው የመረጡትን የህፃናት መጫወቻ ገዝተው ልጆቻቸውን እንዳጫወቱ እነሱም ርፍ እንዲሉ መልክቴ ነው። ጊዜ ስለሰጥሽኝ ከልብ አመሰግናለሁ። መልካም ሰላም መልካም ገበያ የሚሆንላል። አመሰግናለሁ።